በቅርቡም ደግሞ አዲስ ነገር ይኖረኛል ብዬ ተስፋ አደርጋለሁኝ። እንደሚሳካልኝ ተስፋ አደርጋለሁ። ለእናንተ ስላንተ ላወራህ ሚጠረውክ ደም ደም አሰማኝ። ብሩኬ ለምንድን ነው? እስኪ ራስ ሽኑኝ ቅድሚያ እንጂ እኔ እናንተ ከዚህ በኋላ ሁሌ ላንገናኝ እንችላለን፣ ግን ደግሞ እንደሞ በጸም መለየት የለብንም። ከዚህም በኋላ ህይወት ህይወቴን እንድትኖር ልነግርህ ነው ማለት ከማንኛውም ሰው ጋር ቪዲዮ መስራት ትችላለሽ። ለምንድን ነው እንዲህ የምትሆኚው? ለምንድን ነው ረጋ ብለሽ ራስሽን አይተሽ የሆነውን ያለውን ነገር ማገናዘብ ያቃተሽ? ብሩኬ ከዚህ በፊት ለምንድን ነው ያቃተሽ? ከዚህ በፊት ብዙ መስዋዕትነት ያረኳቸው ነገሮች አሉ። እነሱን ነገሮች ደግሞ ማስቀጠል እፈልጋለሁ። ከዚህ በኋላ ምንም ነገር እንደነበረው አይቀጥልም። በቃ ይበቃል። እና ግን እኔ እናንተ ስንለያይ በሰላም እንለያይ ብዬ ነው ዛሬ አይ ያታደርጊ፣ አታደርጊ። ውሸቴን ነው በይ፣ ውሸቴን ነው በይ፣ ወይን ደግሞ ውሸቴን ነው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 ቀን ነው ማለት ነው። እንግዲህ ቀጠሮ ሁላ ተይዞበታል። እንግዲህ ሀይሚየና ብሩኬ ሰላም የሚያገኙበት ቀን ከነጌ በኋላ ነው ትላላችሁ። ሀይሚ ዛሬ ደግሞ የመጣችበት ነገር እኔ ውሸት ነው ምለ መቶ ፐርሰንት ውሸት ነው፣ ውሸት መሆን አለበትም። ውሸትም ነው። የገረመኝ አንድ ነገር ልንገራችሁ፣ መድህን ለምን ነው የምላችሁ፣ በጣም ግርም ያለኝ ነገር የጋሽዬ ልጆች ዛሬው ዛሬው የተለቀቀ ቪዲዮ አብራም ቤት ገብታችሁ እዩት። ኤፍሬም ቤት ገብታችሁ እዩት። የአብራም ታናሽ ወንድም ና ሀይሚ ኤፍሬም ታቃላችሁ፣ እና እዛ ገብታችሁ እዩት። እሱም ከቤዚ ጋ ተለያየ። አብረሽ ደግሞ ቡታ ጅራ ሄደ። ከሩተ ጋ ተለያይቶ ቡታ ጅራ ሄደዋል። ሀይሚም እዚ ጋር ከብሩኬ ጋ ተለያይቻሉ ከዚህ ልወጣ ነው ትላለች ምን ሽ ነው ይልጋሽ የልጆች እናንተ መለየት ምንድን ነው ምንድን ነው ለእናንተ መለየት ቀልድ ነው እንዴ በኢየሱስ ክርስቶስ አብረን ማለት ነው ልጁታን አስረግሶ ተላይተናል መለየት ቀላል እሳት ፈልገኝ ምናምን ሃይሚም ደግሞ ከብሩክ ጋር ስንት ነገር የሆነች እኔ ካላንተ ህይወቴ ባዶ ነው እኔ አላንተ መኖር አልችልም እኔ አላንተ ቆርጣለሁ እኔ አላንተ እሰቀላለሁ እያለች ልጅ ዛሬ ደግሞ እኔ ስልክን አላነሳልም ወይም ደግሞ አልፈልግም ከዮቴ ወጭቻለው ከዚህ ሀገር ሊወጣ ነው አለ ጭራሽ ብላ ብላ። እንዴ ኤፍሬም ደግሞ ሀበባ ይዞ በዚህ የኔ ውድ የኔ ፍቅር እያለ ስንበረካክ ሀበባውን ጭንቅላት ላይ ብትና ድርጋ ከእንግዲህ በኋላ አይኔ ማታ አልፈልግም ብላ ከቤዘጋ ተለያዩ። ሀይሜ እንደዛ ኤፍሬምም እንደዛ፣ ጋሽ የምን የምንፈርድበት? እነዚህ ልጆች ትንሽ አስቡም እንዴ በእግዚአብሔር መለየት ማለት ነው እንደ ትንሽ ነገር ነው የሚቆጥሩት። እኔ የገረመኝ እሱ ነው፣ እና በጣም ነው የገረመኝ ዛሬ ማለት ነው። ሀይሜም ማነው ኤፍሬምም ማነው አብራሃምም አብርሃምም እንደዛ

መቼም አይለያዩም። ሀይሚ ውሸቷን ነው ደስ ያለኝ ነገር ደግሞ ልንገራቸው የምሬ ነው የምላቸው። ከዳኒ ጋር ያለኝ ነገር ምንም ነገር የለኝም ብላ መቶ ፐርሰንት ለሁሉም ግልጽ እንዲሆን ነግራለች ማለት ነው ሃይሜ በዚህ አጋጣሚ እችን ድምፅ ወይን ደግሞ እችን እንድትናገሪ ነበረ እየጠበቅ ነው። ዳኒ ዳኒ ማኖ ሃይሚ ሃይሚ ሀይሚ እያሉ ትላንትና ከፍ ጋ የነበረ ሰውዬን ታቃላችሁ። ናተን የምባለው ሃይሚ ኮ ብሩኬን አትፈልገውም፣ ሀይሚ ኮ ከዳኒ ጋ ነው ቅርበቷ፣ ሀይሚ ኮ እንዲህ ነው እያሉ አፋችሁን የከፈቱ ነበረና ለነሱ መልስ ስለሰጠሽው እኔ እናት በጣም ነው ምናመሰግንሽ በጣም ነው ምናከብርሽ ሲቀጥል ደግሞ እኛ ሰምታችሁም ሁን ቀኑም ደርሶ ይሁን ነገሩን ለማቆም የወሰናችሁ በጣም ደስ ብሎኛል። ብሩኬ እንግዲህ ነገ አራታችንም ሆነን በሰላም መለየት ነው የምፈልገው ይሄ ነገር እንዲቆም ነው የሚያደርገው ብሏል። እንኳን ደስ አላችሁ ማለት ፈልጋለሁ። እና ቀጣይ ደግሞ የእኔኮ አደራ አለብኝ። እኔ ዝም ብዬ አንቺም መቶ አልችልም ያሌ ብሩኬ በጣም ጀግና ነክ ክርስቶስ ነው ምልክ የፈለገ ነገር ብታደርጊ እኔ አደራ አለብኝ ለዚህ ነው ዝም ብዬ የማልተውሽ ሊቶሽም የማልችሎ እኔ አደራ አለብኝ ብለዋልና እውነት ነው እውነት ነው የኔ ጀግና እንደምታውቁ ከሆነ የመጨረሻ ከቦታ ጅራ ነገ እንደምን ወደዚህ ወደ አዲስ አበባ የሚመጡ ቀን ከሙሽዬ ጋር ነበሩ። ሙሽዬ ደግሞ አንቺ ካለርሱ ልጄም አይሄድም አንቺ ስትሄጂ ነው ልጄም ካንቺ ጋር ምልኮ ብላ ሀይሚ አደራ ሰታለች። አደራ ለሀይሚ ሰታለች ብሩኬን ማለት ነው። ሲቀጥል ምና ለመሰላችሁ? ማን ነው የብሩኬ ታላቅ ወንድም መለኛ ሀይሚ አላት። ብሩኬ እኮ አላንቺ ማንም የለበት የለም እኮ ለሱ ለሱ አላንቺ ማንም የለም እኮ ሀይሚ እዛ እኮ አንቺ ስለያለሽለት ነው እኮ ብሩኬ በኮንፊደንስ እዛ ምኖሩ ብሎ ተናግረዋልና፣ ሀይሚ ዛሬ እንደዛ ስትሎ ለብሩኬ በቃ እኔ ከዚህ ሊሄድ ነው እኔ ደግሞ ልንለያይ ስትሎ ቃል ድን ብሆን ማለት ነው ያ መለኛ ያለው ነገር ነው ትዝ ያለኝ። ክርስቶስን ነው ናቸው እምባይ ነው ያነቀኝና ሀይሚ በህልሜ ነው ብለሽ ይሄ ነገር ወደ ኋላ እንድትመለሽ ፈልጋለሁ። እባክሽ ማለት ከዚህ ሊወር ልርቅ ነው ለብሩክ የመጽ ነጻነት ፈልግ ሰጣለሁ ምናም ለማስ ለማስት ነው ነጻነት ለማስት ነው ህይወትሽን የምታሰቃቀኝ፣ እናቴ ጠላት ምን ልታስደስቺ ነው ልታስከፊ ነው ምልቶኝ ነው ጠላትሽ እኮ ይደሰታል። እኔ ውድ ምን ሆነሻል ሀይ ብዬ እንደዚህማ ሊሆን አይችልም። መቼም አይሆንም፣ ሊሆንም አይችልም። ገፍተሻል አደለ? ስለዚህ ወደ ራስሽ ተመለሺ። ብሩኬ ለምሳሌ ወደ ራሱ ተመልሶ ዳን የፈለገ ነገር ቢቀባጥርም እሱን ምን ማድረግ እንደፈለገ ገብቶኛል። ስለገባኝ ደግሞ የፈለገ ነገር ቢሆንም ነገሮችን በፍቅር መፍታት ፈልጋለሁ ብለዋል። ይሄ ራሱ ትልቅነት ነው ጌታ አንዳንድ ጊዜ ማለት ነው ቆም ብለህ ስናስበው ነገሮችን ማገናዘባችን ከፍ እያለ ይመጣል ማለት ነው። ሀይሚዬ ያለችው ምንድን ነው ብዙ ጊዜ አንተ በእኔ ህይወት አያገባሽም እያልክኝ ስለሆነ በአንተ ህይወት ስለማያገባኝ የምትሎ ነገር እዚ ጋር ደግሞ አሳቀኝ። ልንገራችሁ፣ ባለፈው ከሰው ሲጋ እጅ በእጅ ተያይዛችሁ አሌዳችሁ እንደ ያልሹ ያለችው ነገር ሀይሚዬ አስቆኛል እዚጋ እንላይ ይትላለች እዚጋ ደሞ ባለፎ እጃን እጃችሁ ተይዞ ወደዛ ለመስደባደቡ ተላይቶ ወደዛ የሄዱ ነገር አንስታ ታወራለች። ይሄ ማለት ነው ፍቅር አለ ማለት ነው በመካከላችሁ እና ስልክ እኔኝ አዶኖ የቪዲዮ መጨረሻ ለማሳመር ፈልጋ ይመስለኛል እንዲቆጨኝ ወይም ደግሞ በቃ ለሃይሚ ጥሩ ስሜት እንዳለን እንድታቅ ፈልጋ ነው እና ለምሳሌ ማለት ነው ሀይሚዬ፣ ከብሩኬ ጋር እንዳትለያዩ ብለን ጥሩ ኮመንት እንድንሰጣት ነው። ሀይሚዬ ምን ያህል እንደምንወዳት ለማወቅ ፈልጋ ነው እንጂ እውነት አይደለም ብዬ አስባለሁ። እኔ የመቶ ፐርሰንት የምናገረው ይሄ ነገር መቼም አታድርጎም ሀይሚ። ልደትሽ ደርሷል፣ ሁለት መቶ ሺን አላከበርንሽም እያሌ ነው ሄደዋል። እዚህ ጋ እንግዲህ ነገ የፈልግሽ ያለው ብለዋል። እሱም በጣም ተከፍቷል። በነገራችን ላይ ሊያለቅስ ሁሉ ደርሷል። እንግዲህ ማለት እኔ ከዚ ሄዳለሁ ምናምን ስትለው ከፍቷል። የምር ማለትን ማለት አልነበረባትም ሃይሚም ቢሆን እንደ ይሄ እኮ ቀላል ተራ ነገር ነው። ፕራንክ ማለት እኮ በህይወታችሁ ሰርቶ እዚህ የደረሱበት ስራ ነው። እና ይሄ ይሄም ሊያለያያችሁ አይችልም ደግሞ ቪዲዮን አምጭልኝ ብሎታል አመጣላለው ከዳኒ ተቀብዬ ብላለች በነገራችን ላይ ማለት ነው እስቲ ቪዲዮ አይቶ ብሩኬ እውነት ከሆነ ይቅርታ ይጠይቃል እውነት ካልሆነ ግን ምን ያደርጋል በነገራችን ላይ በዚህ ሰዓት መቀነባበር የበዛበት አለም ላይ አሮ ነው ብቻ ፈጠሪ ይወቁ እና እንደምታቁ ከሆነ ሰው ከአገማን ነው ጭንቅላት የሰው እንትን ላይ እያደረጉ ማቀነባበራ በጣም በስተዋል። በዚህ ሰዓት ሀይሚዬ ሰው ማመን የለብሽም ማለት ፈልጋለሁ። እዚ ጋ ደግሞ ሁለት መቶ ስላስገባችሁኝ አመሰግናለሁ ብላ ደግ ደግ ነገሩ በስተመጨረሻ አስተላልፋለች። ሀይሚዬ የኔ ቆንጆ ብዙ መስዋዕትነት ከፍለናል አብረን ማለት ነውና እኔ እዚህ ለደረስኩበት አንዱ ሰው እሱ ነው። ብቻ ላንዳችን አንዳችን አለን ብዬ አስባለሁ እና በጣም ቴንኪው ልልህ ፈልጋለሁ። ከጎኔ ስለነበርክ እስከ ዛሬ ድረስ አጠገቤ ስለነበርክ በጣም አመሰግናለሁ እና ያው 200 ሺህ ገብቼ ደግሞ ቴንኪው አላልኳችሁም። ነገሮች አልተመቻችሁልኝም ነበረ። ዛሬ ግን ቴንክዩ ልላችሁ እፈልጋለሁ። በጣም አመሰግናለሁ። በጣም ከኔ በላይ ተጨንቃችሁ ሼር እያረጋችሁ ቅመሟን ሁለት መቶ ሺህ እናስገባት እያላችሁ ቻናሌን ሼር እያረጋችሁ ቲክቶክ ላይ ምናምን ፖስት እያደረጋችሁ ሁለት መቶ ሺህ እንድጋባ አድርጋችሁኛል። ፈጣሪ አክብርልኝ ሁለታችሁን። እግዚአብሔር ይመልስ ስላለሁ በጣም ነው የማመሰግነው። በጣም ነው መወዳችሁ። እስከዛሬ ድረስ ከብሩኬና ከኔ ጎን የነበራችሁ ውድ ቤተሰቦቻችንም በጣም አመሰግናለሁ። ከዚህም በኋላ እንግዲህ ህይወት ይቀጥላል። ያው ብቻ አላቅም። ለብሩኬም መልካሙን ሁሉ እመኝለታለሁ። ጥሩ ነገር ይግጠም። ነገሮች እዚህ ጋር ቢያበቁ መልካም